በጣም ቴንኪዩ ለመቶ ሺ ማንም ኮንግር አይለኝ፣ ለምንደው ባዳ የሆነ ሰው ካልሆነ በስተቀር ማለት ነው። ባዳ የሆነ ተከታታዮቻችን ፎቶ አከናብሮ ከመድጋት ውጭ፣ ደግሞ ይሄ ስልክ ምንም አይነት ሴሪሞኒ ምንድን አዘጋጅ ብትይ፣ በጣም አሪፍ አሪፍ ዲኮኖች ምናም ብታዘጋጅ ከዚህ የበለጠ ይሰራልሻል። ግን አስፈላጊ አይደለም። ይሄም አስፈላጊ አይደለም የምፈልገው ባልቀበልሽ፣ ይሄ ደግሞ የሚሰማኝ ምንድን ነው ታውቃለህ? ወላሂ እርል ማለት ነው የሚሰማኝ። ንቀኸው ወይም ደግሞ የንቀት ነገር እያሳየ ነው የማስበው። አንድ አልቀበልም ስሜት ነው። አይ በቃ ደስ አለኝ። አይ አንድ ሰው ለአንድ ሰው ነገር ሲያደርግ በውለታ ማስር ካሰበው ያ ሰው ያደረገው ነገር ጥቅም ፈልጎ እንጂ እኔ አይደለም። በቃ ላይ ስልክ ተሰብሮ አየወተኝ በቃ የሆነ ሰዓት ላይ እንደዛሳይ ላይ ያንቺ ይባላል። እዚህ ጋር አሁን ባህል ትሆናለህ አትሆንም፣ አይደለም። መቶ ሺህ ገባ ብዬ እንጃ። ባህል ልትሆን ትችያለህ ወደፊት፣ አትሆንም ብዬ አይደለም። ያስቅም፣ ወላሂ ያስቅም። ላይ ከአንተ ስሬት እያናገርኩኝ ነው። የሚቀልድ ሰው ነው የሚያናግረኝ፣ እየቀለደ ስለሚመስለኛል፣ ጅል ነው ብትመስለኝ፣ ጅል መሰልከኮ ነው ፊልንግ ከሶስት ጋር ቀመላል ተገናኘንም፣ ሁለቱን ቀን ደግሞ ህዝብ ያውቀዋል፣ ቪዲዮ አለ። ዛሬ ሶስተኛ ቀን ቢሆን ከዛ እንደቀን ነው ነው እኛ ረሱል ማለት ነው፣ ሰለላሁ አለይሂ ወሰለም እኛ ብዙ ነገር ያደርጋሉ። እሷ አንቺ ዱርዬ ምን አገናኛችሁ ነው? አንድ ነገር ውለታን አይደለም። ውለታን እኮ ምንም ሳያውቅም ብዙ ውለታዎች ውሎልናል። ስለዚህ ውለታ አለመዋል ደግሞ እኛ ከነብዩ ካልተማር ነው። ነገር ደግሞ ምናችሁንም ፋይድ የለውም። ምንድን ነው አላማሽ? ማቀሳሰር ነው ማቀሳሰር አይደለም። በጣም ስላናደረከኝ ነው። ይህ ስልክ ምን ይዞ ይመጣል አንድ ረዳሽኝ አሁን አንቺ የሆነ ነገር ባየብሽ የሆነ ነገር እንትን ብል አሁን በዚህ ልክ ማሰብ ጀምራል። እኔ ደግሞ እንደዚህ አይነት ባህር የለብኝም ምንም ምን፣ ይህንም አትቀይሩኝም እኮ እኔ በሁለት እንድት ይዘው አይደለም። በቃ ሁለት መቶ ሺህ ስለገባ ኮንግራ ማለት ብቻ ስለፈለግኩ ነው። ብዙ እንኳን ደስ አለህ ማለት ብዙ